ሰላም እንዴት ናችሁ? የሪሜዲያል ተማሪዎች ሲሆናችሁ በሙሉ በቅድሚያ ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እወዳለሁ። ሲቀጥል ዛሬ የተገናኘንበት ጉዳይ ምንድን ነው? ለ2017 የሪሜዲያል ተማሪዎች የሚሰጠው የሪሜዲያል ፈተና ምን ያካተተ ነው? ምን ሳይካተትም የሚለው ግልጽ አልሆነላችሁ እና እሱን ነገር በግልጽ ለማሳየት ስፔሻሊ ደግሞ ያወዛገቧቸውን የትምህርት አይነቶች ግልጽ በሆነ መልኩ ለማሳየት ጭምር የተገናኘ ነው። እንደምታውቁት ሁላችሁም ሪሜዲያል የሆናችሁ ተማሪዎች በሙሉ በግልም በዩኒቨርሲቲዎች ገብታችሁ እየተማራችሁ ላላችሁ ነው ይህ መረጃ የሚሆነው። ይህን ደብዳቤ በባለፈው ምን ማለት እንደሆነ ለማስረዳት ሞከር ነበር። አሁንም ግን ብዙ ተማሪዎች አልገባችሁ ምን እየተባለ እንደሆነ፣ በተለይም ደግሞ ግራ ያጋባችሁ የትኛው ነው እዚህ በቁጥር አንድ የተቀመጠው መረጃ ነው። ሁለት ቁጥርና ሶስት ቁጥር ማለፍና መውደቃቸው የሚረጋገጠው መቶ ፐርሰንት ከማካከል በሚሰጥ ፈተና ነው የሚለው ግራም ያጋባ አይደለም። ሶስት ቁጥር ላይ ያለው ላይ ስንመጣም የፈተና ቀን ከግንቦት ሀያ ስድስት እስከ ግንቦት ሰላሳ ነው የሚለው ነው። ይህም ግልጽ የሆነ ነገር ነው። ይህ ግራ አያጋባችሁም። ቁጥር አንድ ላይ ያለው ግን ሁላችንም ግራ እያጋባችሁ ነው እናንተም ብቻ ሳይሆን አንዳንድ ዩኒቨርሲቲ አስተማሪዎች በወልድ ብቻ የሚያስተምሩ አሉ፣ በድሮ በነበረው የሪሜዲያል ኮርስ ኮንቴንት ወይም ደግሞ የሪሜዲያል ሲላበስ። ሲላበስ ማለት ካሪክለም ማለት ነው ወይም ኮርስ ማለት ነው። አዲስ ነገር አይደለም እና በድሮ ብቻ የሚያስተምሩ አሉ። አንዳንድ ቦታ ላይ ደግሞ ሙሉ በሙሉ አዲስ ተዘጋጅቶ የተላከው ሲላበስ አለ አይደለ? ሙሉ በሙሉ በዘጠነኛ ክፍል ጀምሮ በምን ካሪክለም የተዘጋጀ ሲላበስ አለ። እሱን የሚጠቀሙ አሉ። እዚህ ላይ ግን የተባለው ምንድን ነው የሚለውን ዛሬ ብንዝ ስፔሻሊ ፊዚክስ፣ ኬሚስትሪ እና ጂኦግራፊ ሰብጀክቶችን እያሳየው አሳያቸዋለሁ ማለት ነው። የሚያወዛግባቸውን ነገር ይውላችሁ። አሁን እዚህ ጋር ልምጣላችሁ። ለምሳሌ ኬሚስትሪ፣ ይህ የምትመለከቱት የኬሚስትሪ ሴላበስ ወይም የኬሚስትሪ ኮርስ ኮንቴንት ለሪሜዲያል ተማሪዎች የተዘጋጀ ነው። ሪቫይዝድ ቨርዥን ነው። ሪቫይዝድ ቨርዥን የተባለው ሙሉ በሙሉ የተዘጋጀው ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል የኒው ካሪክለም ትምህርቶችን ፎከስ አድርጎ ነው የተዘጋጀ። ይህኛው ዜጋ የምትመለከቱት ደግሞ ሁለት ሺ አስራ አራት ዓመተ ምህረት ላይ የተዘጋጀ ነው። ይሄኛው ደግሞ የሪሜዲያል ሲላበስ ደግሞ የተዘጋጀ ሙሉ በሙሉ ከዘጠነኛ እስከ አስራ ሁለተኛ ክፍል ባሉት ኦልድ የተዘጋጀ ነው። የድሮ መጽሐፍቶችን ቤዛ አድርጎ የተዘጋጀ ነው ማለት ሶ እነዚህን ካዘጋጀ በኋላ ትምህርት ሚኒስቴር ይህን ደብዳቤ ያወጣ ማለት ነው። አሁን ያሳየኋችሁን ደብዳቤ ያወጣ። ይሄ ደብዳቤ አሁን እነዚህ ሴላበሶች የተዘጋጁት አሁን በነገርኳችሁ መሰረት ነው እና ይሄ ደብዳቤ ለምን ያስፈልገው የእናንተ ባጆች ወይም በዚህ ዓመት ሪሜድ ሪሜዲያል ለገባችሁ ተማሪዎች አስራ ሁለተኛ ክፍል ብቻ ነው በአዲሱ የተማራችሁት። ዘጠኝ አስር እና አስራ አንደኛ ክፍል ስትማሩ በነባሩ ስርዓተ ትምህርት ነው የተማራችሁት። ሰው ምን የሚል ውሳኔ የተወሰነ ማለት ነው። አስራ ሁለተኛ ክፍል በአዲሱ ለተማራችሁ ሲባል የአስራ ሁለተኛ ክፍል ኮንቴንቶችን አስራ ሁለተኛ ክፍል የሚመለከቱ ርዕሶች ብቻ ይላል ይላቸው አስራ ሁለተኛ ክፍል የሚመለከቱ ርዕሶችን ብቻ በአዲሱ ሲለበስ አዲስ ሲላበስ ማለት አሁን የነገርኳቸው እዚህ ጋር መተን አስራ ሁለተኛ ክፍልን የሚመለከቱ ብቻ እንመርጣለን ማለት ነው። በአንጻሩ ውስጥ ምን ይለናል እዚህ ጋር ዘጠኝን አስርን አስራ አንድን የሚመለከቱትን ደግሞ ከነባሩ የሪሜዲያል ሴላበስ የነባሩ ሪሜዲያል ሲላበስ ማለት የትኛው ነው? እዚህ ጋር እንመጣና እዚህ ጋር ደግሞ ዘጠነኛ ክፍልን የሚመለከቱ አስርን አስራ አንድን የሚመለከቱትን እንመርጣለን ማለት ነው። አስራ ሁለተኛ ክፍል ስለሚመለከተው እዚህ ላይ አናወጣም። በአንጻሩ ደግሞ እዚህ ጋር ዘጠኝን አስርን አስራ አንድን ስለሚመለከቱ አናወጣ ማለት ነው። ሰው እኛ ምን አደረግንላችሁ? በሁሉም ሰብጀክቶች ለናቹራሎችም ለሶሻሎችም እንዲሆን እንዳትወዛገቡ የትኛውን ንምረጥ ምናምን ብላችሁ ከምትወዛገቡ ብለን በዚህ መልኩ መርጠን የምታዩትን ኮርስ ኮንቴንት አውጥተን አስቀመጥም ማለት ነው። ቴሌግራም ቻናላችን ያላችሁ ልጆች በፒዲኤፍ በፋይል መልኩ ስለለቀቅም ማግኘት ትችላላችሁ። የሌላችሁ ልጆች ካላችሁ ሪሜዲያል ትሪክስ ብላችሁ ሰርች አርጋችሁ የምታዩትን ቴሌግራም ቻናል ጆይን ማድረግ የሚጠበቅባል። በዚህ መልኩ ሁሉንም ሰብጀክቶች ለናቹራልም፣ ለሶሻልም በየቻፕተሩ ኢቨን የት ቦታ ላይ ሂዳችሁ ሪፈር እንደምታደርጉ ጭምር ለምሳሌ ሆን ማተሳልና ማተስምን ብለን አወጣን። ሶልቪንግ ኢኩዌሽን ኢኒኳሊቲ ብለን አወጣ። ይህን የምታገኙት ከዘጠነኛ ዩኒቱ ከአስር ዩኒት ስቅመ ብለን አወጣን ማለት ነው። እና እኛ በዚህ መልኩ ለይተን ለማንበብ የሚመች መልኩ ተነጋቸዋል። ነገር እንደዚህ የምናደረግም አልገባችሁም? እንዴት ነው ያልገባችሁ? ለምሳሌ አሁን ፊዚክስ ላይ ልውሰዳችሁ እንዴ ፊዚክስ ላይ ልውሰዳችሁ ይሄ የምታዩት ሁለት ሺ አስራ አምስት ላይ የተዘጋጀው ነው። የድሮ ሴላ የድሮ የሪሜዲያል ኮርስ ኮንቴንት ነው እዚህ ጋር የምትመለከቱት አሁን እናንተ በጣም ግራ እያጋባችሁን ያላችሁት ሉክ ምን እያደረጋችሁ ነው? አብዛኞቻችሁ እዚህ ጋር ትመጡና እዚህ ጋር ትመጡና፣ ለምሳሌ ምን የሚል ቶፒክ አለ። አሁን እዚህ ላይ ሲምፕል ሜሽን አለ። ሲምፕል ሜሽንን ትመርጡና ተወስዳላችሁ። ለምንድን ነው ሲምፕል ሜሽን የምትመርጡት? በእናንተ አረዳድ ሲምፕል ሜሽን ዘጠነኛ ክፍል የተመረ ነው ትላላችሁ የተማራችሁት። እንደዚህ አይደለም። ከዘጠነኛ ክፍል እስከ አስራ አንደኛ ክፍል ያሉትን መምረጥ የምትችሉት የት ላይ ብቻ ነው? ኦልዱ ላይ ኦልዱ ላይ ብቻ። ይሄ ኦልድ ሴላበስ ማለት እዚህ ላይ ነው። እዚህ ላይ ስትመጡ ቬክተር የሚል አለ። አሁን ቬክተር ዘጠነኛ ክፍል ነው፣ አስራ አንደኛ ክፍል አለ። ስለዚህ ቬክተር ይመረጣል፣ ኪነማቲክስ ይመረጣል፣ አንጉላር ሞሽን፣ ዳይናሚክስ። እነዚህ ሁሉ የሚመረጡት ምን ከሆኑ ብቻ ነው? ከዘጠኝ እስከ አስራ አንድ ካሉ። ይህም ይመረጣል ከዘጠኝ እስከ አስራ አንድ ስላለ። አሁን እዚህ ጋር ስትመጡ ኦሲሌሽን ኤንድ ዌይቭ የሚል አለ አይደል? ኦሲሌሽን ኤንድ ዌይቭ ብሎ ይህኛው ኦልድ ካሪኩለም አስራ ሁለተኛ ክፍል ስለሆነ ሲክስ ፖይንት ዋንና ሲክስ ፖይንት ቱ ያሉ ትተውታላችሁ። እዚህ ጋ ያሉት ግን ዘጠኝ እና አስረኛ ክፍል ያሉ ስለሆኑ ይካተታሉ ማለት ነው። ኢቴን ቴርሞዳይናሚክስ ትተውታላችሁ። የትኛውን ነው የምትይዙት እናንተ? ይሄ ሰቨን ፖይንት ስሪ ላይ ያለው እናንተ ጋር የለም። ኦልድ ካሪ ክለም ግሬት ፎር ብለን ያለ ከዘጠኝ እስከ አስራ አንድ ያለው የትኛው ብቻ ነው? ዘጠነኛ ክፍል ይሄኛው አለ። ሰቨን ፖይንት ዋዴ ሰቨን ፖይንት ቶ የተቀመጡት እኛ እንደዚህ ለይተን ያወቅናላችሁ። ኤሌክትሮስታቲክስ አለ አስረኛ ክፍል ላይ ስላለ ይሄን ትይዙት አላችሁ ማለት ነው። በአንጻሩ አዲሱ ላይ ትመጣላችሁ። አሁን አዲሱ ላይ መታችሁ፣ ይሄ የምታዩት የሪሜዲያል አዲሱ ሲላበስ ነው። እዚህ ጋር መጣችሁ። መምረጥ የምትችሉት በተባለው መሰረት እዚህ ጋር የምትመርጡት ግሬድ ቴዎልቭ ኒው ካሪክለም ላይ ያሉትን ቶፒኮች ብቻ ነው። ከሌሉ ስለ ኦልዱ ከዘጠኝ እስከ አስራ አንድ ስላለው አይመለከታችሁ። ለምሳሌ አሁን ሁለተኛ ክፍል ላይ ቬክተር የሚል አለ የለም። ይህን ትታላችሁ። ፊዚካል ኳንቲቲ ንድ ሜርመንት ይህንን ትታላችሁ። እንደዚህ የሚል ክፍል አለ ካለ ትምህርት አላችሁ ክፍል ስለ ፊዚካል ኳንቲቲ ሜጀርመንት አይደለም ሌላ ስለሆነ ይህን ትታላችሁ። ይህን ትመርጣላችሁ። ግሬርቲወል ብኒው በተወሰነ መልኩ ቀጥታ ፍሉድ ኤንድ ፕሬርን ትመርጡታላችሁ ግሬድ ብለ ካሪክለም ላይ ይስላለ ማለት ሲምፕል ሜሽን ጋር ትደርሳላችሁ ሲምፕል ሜሽን የሚለው ቶፒክ አስራ ሁለተኛ ክፍል ኒው ላይ ይገኛል አይገኝም ነው በደብራ ቢሆ መሰረት አስራ ሁለተኛ ክፍል ኒው ካሪክለም ላይ የለም ከሌለ ታልፉታላችሁ ሲምፕል ሜሽን የሚመረጠው እዚህ ኒው ላይ ቢኖር ነበር ይሄ ዶሮ ላይ ቢኖር ነበር እዚህ ላይ ግን አይመረጥም ምክንያቱም ከዚህ የምንመርጠው አስራ ሁለተኛ ክፍል ኒው ካሪክለም ቶፒኮችን ስለሆነ እና በዚህ መልኩ ነው እኛ መርጠን ያወጣልላችሁ። ሌላ ኤግዛምፕል ደግሞ ኬሚስትሪ ልውሰዳችሁ፣ ከዛ ወደ ጂኦግራፊ እናልፋለን። ይሄ አዲሱ የሪሜዲያል ኬሚስትሪ ኮርስ ኮንቴንት ነው። ከዚህ ውስጥ የምትመርጡት የምትመርጡ አስራ ሁለተኛ ክፍል ላይ ኒው ካሪክልም ላይ ያሉትን ብቻ፣ ኦልድ ያሉትን ከ9 አንደኛ ክፍል ያሉትን ደግሞ የዚህኛ ላይ ነው የምትመርጡት፣ የድሮ ላይ ማለት ነው። ለምሳሌ አቶሚክ ስትራክቸር እና ፔሬዲሲቲ ያ 9 እና 10 አንደኛ ክፍል ላይ ኦልድ ካሪክልም ላይ ስላለ ተጅታላችሁ። ይህም በተመሳሳይ ይህም በተመሳሳይ ዘጠነኛ ክፍል ላይ አለ። ሶሉሽን የሚል ሶሉሽን የሚል ከዘጠነኛ ክፍል እስከ አስራአንደኛ ክፍል የለም። ሶ ተተወታላል። በትዕዛዛችሁ መሰረት ማለት ነው። ኬሚካል ይሄ አለ ይህም አለ። ኤሌክትሮ ኬሚስትሪም አስረኛ ክፍል ላይ አለ። ኢንትሮዳክሽንቱ ቱ ኦርጋኒክ ኬሚስትሪ ኢንትሮዳክሽን ቱ ኦርጋኒክ ኬሚስትሪ አስረኛ ክፍል አለ አስራአንደኛ ክፍል አለ። በዚህ መልኩ መረጣችሁ። አስራ ሁለተኛ ክፍል ላይ ደግሞ ትመጣላችሁ አሁን አሁን ያ ተሰብያዎች የወሉ ኬሚስትሪ ነው አሁን ደግሞ በአዲሱ ልንቃ በአዲሱ ኮርስ ኮንቴንት መሰረት ደግሞ ስንመጣ የትኛውን ብቻ ነው የምንመርጠው መተን ዚ ይወት እዚህ ጋ ሶሉሽን ይለናል ሶሉሽን የሚል ምን ላይ ያለ አሁን አስራ ሁለተኛ ክፍል ኒው ካሪክል የተማራችሁ አልተማራችሁ ሰው ካልተማራችሁ አትመርጦትም ማለት ነው ሶሉሽን የሚለውን አትመርጡትም ስለዚህ እዚህ ጋር የትኛውን ንብረት ስንል አስራ ሁለተኛ ክፍል ኤሌክትሮ ኬሚስትሪ የሚለውን እመርጣለን፣ ኒው ካሪክለም ላይ ስለሚገኝ። ኬሚካል ክር የአስራ አንደኛ ክፍል ትምህርት ነው። እነዚህ ሞቹ በቃ አሁን ለምሳሌ እዚህ ላይ ግራ ያጋባችሁ ነገር እናንተ ሶሉሽን እና ለምን ተካተተ የሚል ተማር ያለ ይሄ ሶሉሽን የሚለው የተካተተው ኦልድ ላይ የተካተተበት ምክንያት ግዴር ቲዩል ብለይ ኦልድ ካሪክለም ላይ ስለነበረ ነው። እናንተ አልተማራችሁም። ኒው ላይ የተካተተበት ምክንያት ለምንድን ነው? ይሄ በአዲሱ ካሪክለም አስረኛ ክፍል ላይ ይገኛል። በኤርቴ ላይ ይገኛል። እናንተ ግን ስላልተማራቸው ይመለከታቸውም። ሰው ዩኒቨርሲቲ አስተማሪዎቹ ቢያስተምሩን ባያስተምሩ ትተውታላችሁ ማለት ነው እና ወደ ጂኦግራፊ ደግሞ ልለፍ እና አሁንም ግራ ያጋባችሁ ያለውን ነገር ለመጨረሻ ጊዜ በጂኦግራፊ እንዘጋለን። ይሄ የምትመለከቱት አዲሱ ነው የጂኦግራፊ ሪቫይዝድ የሆነው አይሚን ይሄ ድሮ ነው። ይሄ ድሮ ነው። በኦልድ ካሪኩለም የተዘጋጀው ነው። ይሄኛው ደግሞ ሪቫይዝድ ተብሎ የተዘጋጀው ነው ማለት ነው። ከዚህ ውስጥ መታቸው የምትመርጧት የትኛዋን ቶፒክ ብቻ ነው አስራ ሁለተኛ ክፍል ኒው ካሪኩለም ላይ ያሉት ብቻ ነው የምትመርጡት። አስራ ሁለተኛ ክፍል ኒው ካሪኩለም ላይ ያሉት ብቻ ነው የምትመርጡት። ለምሳሌ ሆን ቻፕተር ላይ ስንመጣ ጂኦግራፊ ምን የሚል ተጨምሮ አገኘ ነው ጂኦግራፊክ ኢንኩዌሪ ስኪልስ የሚል ስለ ጂ አይ ኤስ የሚያወራ ስለ ጂኦግራፊካል ሪሰርች የሚያወራ ቶፒክ ተጨመረ ማለት ነው። ይሄ ትምህርት የተካተተው አስራ ሁለተኛ ክፍል ኒው ካሪኩለም ዩኒት ኤይት ላይ ስለሚገኝ። እና ከዚህ መርጣችሁት አስራ ሁለተኛውን ብቻ ነው አስራ ሁለተኛ ክፍል ኒው ካሪኩለም ብቻ አስራ ሁለተኛ ክፍል ኒው ካሪኩለም ለምሳሌ ይች መረጣችሁ። ከዛ በኋላ ሜጀር ጂኦሎጂካል ፕሮሰስ ይህም አለ፣ ይህን ትመርጣላችሁ። ስለ ወይዘር ኢንድ ክላይሜት በደንብ አለ፣ ስለ ክላይሜት ቼንጅ አስራ ወደተኛ ክፍል ያለ ስለ ናቹራል ሪሶርስ አለ፣ እሱን ትመርጣላችሁ። እነዚህ እነዚህ መርጣችሁ ከያዛችሁ በኋላ ደግሞ ቀጥታ ወዴት ትመጣላችሁ? መጣላችሁ ወደዚህ ትመጣላችሁ ማለት ነው። እዚህ ጋር ትመጡና ከዘጠነኛ ክፍል እስከ አስራ አንደኛ ክፍል የኦልድ ኮንቴንቶችን ነው የምታዩት ከዘጠነኛ ክፍል የወሉ ኮንቴንቶችን ሳይንስ ጂኦግራፊ የሚል ዘጠነኛ ክፍል እና አስራ አንደኛ ክፍል በደንብ አለ። ስለ ኢንተርፕሬሽን አስረኛ ክፍልም ዘጠነኛ ክፍልም አስራ አንደኛ ክፍልም በደንብ አለ። አሁን እዚህ ጋር ይህ መረጣችሁ ማለት ነው። ዩኒስ ሪሌስን በጣም በተመሳሳይ ልክ እንደዚህ አድርገን እኛ በዚህ መልኩ ነው ይመረጥንላቸው እና አስተማሪዎቻችሁ ይህን ያደረገው እኛ ከመሬት ተነስተን አይደለም። ይህንን መረጃ መሰረት በማድረግ አብዛኞቹ ቦታዎች ላይ አንዳንዶቹ ዝም ብሎ በወልዲዎች ይሰጣሉ፣ አንዳንዶቹ ደግሞ ሙሉ በሙሉ በአዲሱ የሚሰጡ ይሰራሉ። እነሱ ብታደረጉ ስለማትጠቀሙ ፈተናም አሁን ካሳየናችሁ እኛ በዚህ መልኩ ነው ይወጣል የተባለው ስለሆነ በዚህ መልኩ ሰሌክት አድርጋችሁ ተዘጋጁ። አዲስ ነገር የለውም፣ ከድሮ የከበደ ምናምን ነገር አይሆንባችሁም። በዚህ መልኩ ነው የምትዘጋጁ ውስጥ ለማለት ነው። ትግሬ አካባቢ ያሉ ዩኒቨርሲቲዎች ሙሉ በሙሉ በወልድ ነው እየሰጡ ያሉት። ሌሎች ደግሞ ጅማ ምናምን ያሉ ደግሞ ሙሉ በሙሉ በኒው እየሄዱ ነው። እንደ ዲላ አይነቶቹ ይመስሉኛል፣ አይ ቲንክ እንትን ሚክስ አድርገው እኛ በወጣ ነው መሰረት እየሄዱ ያሉና አሁን ምንድ ነው የምትሏቸው አስተማሪዎቻችሁን፣ አይ ይሄን መረጃ በደንብ እዩትና አዲስ ኮርስ ኮንቴንት አውጡልን፣ ይሄ ነገር እንዴት ነው ብላቸው ተጠይቃላችሁ ማለት ነው እና እኛ ይህን ታሳቢ አድርገን አዘጋጅተንላቸዋል ኮርስ ኮንቴንቶችን አዘጋጅተናል ቴሌግራም ሊገብታችሁ ማግኘት ትችላላችሁ ቴንክ ዩ ይህን ይመስላል የምትፈተኑት በዚህ መልኩ ነው ሌሎቹ መረጃዎች መቶ ፐርሰንት ከመካከል ነው ከዛ ውጭ ሞዴል ፈተናዎች ምናምንም ፋይናል ፈተናዎች ምናምን ከግቢያችሁ እነሱን እንደምትወስዱ ይገልጻል ደብዳቤው የፈተና ቀናችሁ ከግንቦት 26 እስከ ግንቦት ሰላሳ ነው ኦልሞስት የቀራችው ስንት ቀን ነው አንድ ወር አካባቢ የሚሆን ጊዜ ነው ለዋናው ፈተና የቀራችው ጊዜ በዚህ አጋጣሚ የሪሜዲያል ትሪክስ የትንሳኤ በዓልን አስመልክቶ የበዓል ቅናሽ አድርጓል በፕሮግራሞች ላይ ከዚህ ቀደም አምስት መቶ ብር የነበሩት ክላሶች ለሶሻልም ናቹራል አሁን ለምትመዘገቡ ለሁለት ቀን የሚቆይ የበዓል ቅናሽ ነው በ350 ብር ብቻ መመዝገብ ትችላላችሁ። መመዝገብ የምትፈልጉ ተማሪዎች የቴሌግራም ቻናላችን ጆይን ማድረግ ነው የሚጠበቅባችሁ። ክላስ በቪዲዮ ሉ ኖቶች አሉ፣ ጥያቄዎች አሉ። የቅርብ ጊዜ የሶስት ዓመት የማትሪክ ጥያቄዎች በኤግዛም ቡክ መልኩ በየቻፕተሩ አብረው ይቀርቡላቸዋል። እንዲሁም ደግሞ በሶስት ዙር የሚሰጡ ራሳችሁን የምትለኩባችሁ ሞዴል ፈተናዎችም እየተሰጡ ይገኛሉ ማለት ነው። እና እነዚህ ሁሉ ማግኘት የምትፈልጉ ተማሪዎች ካላችሁ በቅናሹ መጠቀም ትችላላችሁ።